የሆነውማ ሌላ ነገር አለ። አንድ እግር ካልሲ አንድ እግር ባዶ። ለምን ዋሻለው? ስለደከመ አላሰርከውም። መች ደህና ነዋ። ብቻ የቅርብ ሰው ለምን ዋሻለው? ሮዛ ትሰሚኛለሽ? በአንቺ ምክንያት አንቺን ወደድኩ ብሎ በረኪና ጠጥቶ ሆስፒታል እንደገባ ልንገርሽ ለአንቺ ህይወትና ሞት ይሁንሽ። አሁን መግባባት አልቻልንም። አይደለም ሰይድ በአንቺ ምክንያት በረኪና ጠጥቶ፣ በረኪና ላንቺ ብሎ ሰይድ ታመመ፣ ሆስፒታል ገባ። ሽታም ነች። ሰይድ መቼም አይጠጣም። ለምን አይጠጣ? የልብስ በረኪና አንቺ አመሻል እንደ ውሀ መስሎት ልበልሽ። ላንቺ ብሎ ነ እንዲ ልጅ የምልህን ነገር አላውቅም፣ ግን አይዞሽማ አይዞሽ ተረጋግሽ፣ ምንም የሚፈጠር ነገር የለም። አሁን ተሽሎታል፣ ወደ ቤት መግባት ይችላልሽ። አይዞሽ ተረጋግ፣ ይድናል፣ ምንም አይሆንም አለ። አረ ምንም በቃ አሁን ኖርማል ነው ተሽሎ አልፎ በቃ፣ ወደ ቤት መግባት ይችላለሽ። አሪፍ ሁኔታ ላይ ነው ያለው፣ ምንም እንደዛ የሚያሰጋ ነገር የለውም። ዝራ ፍ ኮሚቴ ሰካ ሁማ የሚያስፈልገውን ነገር እንግዲህ አደራ፣ በቃ ምንም ነገር ይሁን ሁሉም ነገር እኔ ገበር አደርጋለሁ። የሚያስፈልገውን ነገር ብቻ አደርግልሽ። ምንም የሚፈታ ነገር የለም፣ ምንም አይሆንማ ያለው ለምን ቀና ብሎ አያወራኝም? ምን ሆኖ ነው? እየዋሻኝ ነው? ተኝቶ ነው እንጂ ሌላ ነገር አይደለም። ለምን ነው ስናወራ እየዋሻኝ ነው። የሆነውማ ሌላ ነገር አለ። አንድ እግር ካልሲ፣ አንድ እግር ባዶ አላሰርከውማ። መቼም ደህና ነዋ። አልታሰረም። ለምን ዋሻኝ? ንገረኝ። እኔ ብቻ እኮ ነኝ የቅርብ ሰው። ለምን ዋሻለሁ? ቤት መቀየርም ካለብኝ፣ ሌላ ቦታ መውሰድም ካለብኝ ንገረኝ። ስሜታዊ አልሆንም። በሆንም ደግሞ አይገባም ለሱ ምንም መሆን ይችላል። አሁን አታጽናናኝ፣ ላንች ብለና አታጽናናኝ። ማረግ ያለብን ነገር እናረጋለን። ግሉኮስ ብቻ ላይ በቃ ብቻ። እያየህ አይደለ? አንድ እግር ባዶ፣ አንድ እግር ካልሲ ደግሞ እያወራኝ አይደለም። እኔ እየጮህኩ እኮ ነው። ድምጽ አይሰማህም? ሐኪም ቤት መቀየር ካለብኝ እባክህ ንገረኝ። አይ የቻልኩትን እናድርግ። ምንም ማለት አሁን ተኝቶ ነው እንጂ ሌላ ነገር አይደለም። እሺ፣ ድኗል፣ ተሽሏል። በቃ መውጣትም ወደ ቤት መሄድ ይችላል። ከዚህ ለማጽናናት አትሞክር። እኔ እኮ ያለውን ነገር ነገረኝ። ማራጫ ለኝ ግን እኔ አንቺ ስለሚያውቅሽ የሚጠራው እሺ እንጂ እ ለሌላ ነገር አይደለም። ካሜራ ነው። እኔና እሱ መሀል ሚስጥር አለ። ምክንያት አለኝ፣ የማታውቀው ነገር ገባክ። ይኸውልህ እሱ አንድ ነገር ቢሆን ቲክቶክ ቦታ አይደለም። እሺ ይሄ ሐኪም ቤት ነው። ታማሚ ነው፣ እኛ ጋር ያለው። ገባኝ። ምስጢር ይኸውልህ፣ በቤዚ ፍቅር ነው። ሰይድ ታሞ፣ ብዙ ህዝብ ያውቀናል። ይኸውልህ፣ ብዙ ህዝብ ነው የሚያያል። ሰይድ እኔ እንደሚወደኝ እንደሚያፈቅረኝ አውቃለሁ። በእሷ ምክንያት ነው ታሞ ሆስፒታል የገባው የሞቶ እንድባል አልፈልግም። ድንዋል ድንዋል የሆነ ነገር ቢፈጠረስ? ማቃለሁ አወጣለሁ ህይወታችንአመሰግናለሁ እኔ ብዙ ካርድ አለብኝ። ቪዲዮ ቪዲዮ የሚቀረው እናውራለን፣ ችግር የለም። ሮዚ፣ የምን ሮዚ? ሮዛ ትሰምኛለሽ? በአንቺ ምክንያት አንቺን ወደድኩ ብሎ በረኪና ጠጥቶ ሆስፒታል እንደገባ ልንገርሽ። ለአንቺ ብሎ ይሞት አንድ ነገር ቢሆን አለቅሽም። የገባሽበት ገብቼ እገልሻለሁ። አልተውሽም። እንቅ ነው የማደርግሽ። እስካሁን ፈርቼ እንዳለፍኩ ምንም ነገር የማልፍሽ ነገር የለም። ማነሽና ነው? ቆይ፣ አንቺ ማን ስለሆንሽ ነው ቆይ ቆይ፣ እኔ የሚገርመኝ ግን ሮዛ ለአንቺ ብሎ አሁን ሰይድ በረኪና ጠጣ። ለአንቺ ብሎ ቆይ፣ በምን በልጠሽኝ ነው? ቀይ ከመሆንሽ አንጻር እንጂ በምን ትበልጥኛለሽ? እስኪ እስኪ በምን ምን ልታደርጊ መጣች? ማነው የሚጠራሽ? ጎሽ ነቃክ። መቼ ተኛው? መጀመሪያው ለምን መጣች? ተኝቷል። አትሄጂም? ለምን ሄዳለሁ? ምን ልትሆኚ መጣች? መቼም ባይገባ መቼም ባትረዳኝም እንኳን ምንም ስትሆን ታውቂያለሽ። እዚህ መሆን የለም። ማን ማን ጓደኛሽ? አንተን እንደምወድክ ምናምን ያውቃል። እና ነግሬዋለሁ። በአጋጣሚ ደግሞ እነሱ እኔ ምን አውራለሁ? ደህና እንደሆነ ነው እንጂ ከአንተ ሌላ ምንፈልጋለ? ደህንነትህን ብቻ ነው የምፈልግ። ወደ ጥየክ ትሄዳለህ? አንተን ትቼ ወዴት መሄድ? የፈለከውን በል ቆይ ምን ሆንህ ነው ምን ሆንኩ በረኪና የጠጣኸው ለሮዛ ብለህ ነው ማን አስጠጣሽ ለእሷ ፍቅር ነው የጠጣኸው ለእሷ ፍቅር ነው ፍቅር እራስህን እንድጠብቅ ብቻ ነው የምትፈልገው እኔን ጥላኝ ከነጫላት ወሬ ሲንጨቁሰ በጣም ሰላም። ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዘት ይበል እንዲናቸው እያልኩ፣ እንግዲህ ዛሬ ከፍቶኛል፣ አዝኛለሁ። በጣም የምወደው የማከብረው ሰው በቃ ሂጅልኝ፣ ላይሽ አልፈልግም ብሎ አባሮኛል። ግን እንደዛም ቢሆን እኔ አሁንም ቢሆን በሱ ተስፋ ስለማልቆርጥ አሁንም ቢሆን በቃ አንዱለት ለታሉ ለት እፈልጋለሁ በዚህ እንኳን ምክንያት እኔን ቢያንስ ትንሽ እንኳን ቢወደኝ ብዬ ማለት ባይወደኝም እንኳን ለሱ ስል ምንም ነገር አደርጋለሁ። ማለትም በቃ ሄጂ ብሎ አባረረኝ፣ ግን ሮዛን ጠርቻታለሁ። በዚህን ሰዓት ለሮዛ ደውዬላት ሮዛን እየጠበኳት እያለው ነው ይሄን ቪዲዮ እየሰራው ያለሁት። ሮዛ ትመጣለች ያለውን ነገር ነግራታለሁ። ሮዛ ለአንቺ ሲል ሰኢድ፣ በረኪና ጠጥቷል፣ ሊሞት ነው፣ ሞታፋፍ ላይ ደርሷል ብዬ ነግራታለሁ። እሷ የምትለኝ እሰማለሁ ማለት ነው። ግን ቢያንስ ሰይድ ይሄንን እንኳን ሳደርግ ለኔ ልቡ ትንሽ ትንሽ በቃ ራራ ቢልለት ብዬ እኮ እንዴት አመናጭቆ እንዳባረረኝ እኔ ነኝ የማውቀው። በቃ ላይሽ አልፈልግም። እሱ ግን ያው ጤነኛ ቢሆን እንደዛ አይለኝም ነበር። ልክ አይደለም ባንድ እግር ጃማው ባንድ እግር ካልሲ አይምሮ ልክ አይደለምና ምንም ነገር ሊለኝ ይችላል። ግን ደግሞ እኔ ሮዛና አሁን ቀጥ ለጥ ብዬ ጠርቻታለሁ። በቃ ትምጣ ትረዳው እንዴት ተንበርክኮ ወንድ ሊ ተንበርክኮ ሲለምናት፣ እንዴት ረግጣ ትሄዳለች? እንዴት እምቢ ትለዋለች? በቃ የተጎዳ ሰው ነው። ልቡ አዝኗል፣ ብዙ ወርዷል። የብዙዎችን ምላሽ የሚቀበል ሰው አይደለም። ግን ልቡ በእሷ ደስ ከተሰኘ እንዴት እምቢ ትለዋለች? ደግሞ በእሷ ምክንያትስ እንዴት በረኪና ይጠጣል? እንዴት ወደ ሞት አፋፍ ይሄዳል? ስለዚህ ነግራታለሁ ጠርቼ። እሷም እምቢ እንደማትል ተስፋ አደርጋለሁ ሊሞት ከሆነማ እሺ ነው እምለው፣ እንደምትል እርግጠኛ ነኝ። የውድና የተከበራችሁ ቤተሰቦቼ ያያችሁት ይመስለኛል፣ ግን ካላያችሁት ደግሞ ልንገራችሁ ማለት ነው። ምክንያቱም ሚስጥሩ ልንገራችሁ፣ ሮዛ ሰይድን ጠልታ አይደለም። ሮዛ ሰይድን ትወደዋለች፣ ድብን አድርጋ ትወደዋለች። ይሄን እርግጠኛ ነኝ። ግን ለምን መሰላችሁ? ሰይድን እንደዛ ሲለምናት ተንበርክኮ፣ በቃ ሮዚ አግብኝ፣ ካንቺ ጋር ልኖር፣ ካንቺ ጋር መኖር ፈልጋለሁ በሚላት ጊዜ እሷ ለምን እምቢ አለች ይመስላችኋል? ሱመያ ሱመያ ሮዛን አገኘቻት አዋራቻት ስታለቅስ ስታለቃቅስባት ነው እንጂ ምን ስታለቅስባት ስታለቃቅስባት ሮዛ ደግሞ ድሮ አብረን የበላን፣ አብረን የጠጣን ጓደኛ የምድረበዳ ወዳጄ በቃ እህቴ እንዴት አንቺ ካልፈቀድሽልኝ እንዴት ሰይድን አገባዋለሁ በሚል ለዛ ነው እንጂ ተወቹ ስቲል እስካሁን ድረስ ተወደዋለች ሮዛ ሰይድን ማለት ስለዚህ አሁንም ስነግራት በቃ ለኔ ስል እንደዚህ ላይ ደረሰ። ውይ ከሚሞትማ ከሞት ልታደገው ብላ እሺ ነው የምትለው እንግዲህ። ቤተሰቦች አሁን ሮዛን ጠርቻታለሁ፣ ምን እንደምነግራት ልንገራችሁ። በእሷ ምክንያት ማለት ሮዛ በአንቺ ምክንያት ሰይድ በረኪና ጠጥቶ ሊሞት ነው፣ የሞት አፋፍ ላይ ነው ያለው፣ ድረሽለት ነው ምላት። ማለት የምትለውን ደግሞ አብረን እናያለን ማለት ነው። መቼም እሺ ብላ እየከነፈች ሄዳ ቅፍ የምታደርገው ይመስለኛል እንጂ መቼም እንቢ ብላኝ አትሄድም። ይሄን እኮ ማደርገው ግን ማለት ለምን ይመስላችኋል? ቢያንስ ሮዛ እሺ ብላ ሰይድን ካገባችሁ አብሮ ከሆኑ ሰይድ ከተረጋጋ በቃ ከሮዛ ጋር ጥሩ ሕይወት መኖር ከጀመረ ቢያንስ ይወደኝ ይሆናል፣ ቢያንስ በዚህ እንኳን ለእኔ ሊያዝንልኝ፣ ሊራራልኝ፣ ሊወደኝ ይችላል ብዬ እኮ በቃ ሌላ ምንም ምክንያት የለኝም። እኔ ምንም ምንም ጥቅምም የለኝም። በቃ ግን ለሰይድ ስል ምንም ነገር አደርጋለሁ። እሱ ለእሷ ብሎ በረኪና ሲጠጣ ሲሞት አይኔማ እያየ ዝም አልልም እንዴት ሆኜ ሰይድ እኮ ይወደኛል ማለት ሰይድ ይወደኛል አንድ ቀን ለእኔም የእኔ ዋጋ ሲገባው ዛሬ እንደገፈተረኝ ዛሬ ሂጅልኝ አላይሽም አልወድሽም እንዳለኝ አይደለም አንድ ቀን ደግሞ ሲገባው ራሱ ተንበርክኮ መጥቶ ቤዚ ታገቢኛለሽ የሚልበት ቀን ሩቅ አይሆንም ይህን ስለማውቅ ነው ይህንም ምክንያቱም አውቆ ነው እንጂ እኮ እሱ ራሱ ይወደኝ፣ ልቤ ሁሉ ይነግረኝ። ከሱማ ልለየውም። ለዚህ እኮ ምንም ቢያደርገኝ ልለየው አልቻል ነጋዳ ሰላም እዚህ፣ ደህና ነሽ? እኔ ቆንጆ፣ እንዴት ነሽ? አማርኛሽ እኮ እንዴት ደስ እንደሚል እና ለመስማት ብዬ ነው ዛሬ ካንቺ እስኪ ስታወሪ ምናምን በጣም ደስ ስላልሽኝ ማሪፍ ነው እንድታወሪ እፈልጋለሁ ምን ምን አወራል

ግን ደህና ነሽ? በጣም ቆንጆ ነሽ ታውቂያለሽ። አመሰግናለሁ እኔ ወንድሜ። አይ አመሰግናለሁ። አንድ ሰው ሲሆን አመሰግናለሁ።

እውነት በጣም ነው ደስ የምትይው። ሁሌ ከአንቺ ጋ ብሆን እንዴት ደስ እንደሚል ለምን እዛ አይባልም? እንደዛ ጥሩ አይባልም። አንቺም ሴት፣ እኔ ሴት ነው። እንደዛ ከሆነ ሌላ ነገር ተወራወሪ። ስለዚህ አንቺ ጋ ንግግርሽ ደስ ይላል። ስታወሪ ወድጅሻለው በጣም እና ንግግር ስለወደድኩ አንቺ ጋር ብሁል ምን ችግር አለ? ኦኬ ሌላ ችግር የለም። አዎ አያሽ ምን ዛሬ ምን ፈልግሽ? አንቺ ፈልግኩ። ኦኬ ለቁም ነገር ነው። ጠዋት የሆነ ቪዲዮ ተለቆ እያየሁ ነበር አሁን ማለት ነው። ወዲያው እንዳየው ነው ላንቺ ደወልኩልሽ። እሺ ሰይድ ተንበርክኮ ታገቢኛለች ሲልሽ ለምን እንብያሽው? እኔ ሱማየ አዛዘነሽ። ሌላ ነገር የለም ግን አንቺ አትወጂም ሰይድን። ወዳለው ግን ሱማየ አዛዘነች። በጣም ጥሩ ልጅ ነሽ፣ መልካም ልጅ ነሽ። ለጓደኛዬ ይሄን ያክል ዋጋ መክፈል በጣም ደስ ይላል ግን ጠዋት አንቺ እንደዛ አድርግሽ። አሁን ሰይድ ምን ላይ እንዳለ ግን ታውቂያለሽ? መሬት ላይ ያለው የት እንደሱ አደለም። ሮዚ ጠዋት አንቺን ቢያልሽው አልፈልግም አልሽው። እኔ በቃ ወደዋለው ግን ለምና ምስል ታውኩ አልሽ አደለ? አሁን ግን ትወጃለሽ? እሱ አሁን በህይወት አለ የለም ወይስ፣ ደህና ነው ወይ አሞት፣ ምን እንዳለ አታውቂማ። አልደወለልሽም አይደወልም ግን፣ ያው ነበር ሰባት ሰዓት ስልክ አነሳም። ከዛ ዝም ብለሽ ቁጭ አልሽ። ለምን ነበረ ስልክ የደወልሽለት? ግን እኔ የደወልኩት ይቅርታ፣ ምናም ሰይድ፣ ይቅርታ፣ ይቅርታ። ሀሳብሽን ልትቀይሪ ነው ማለት አይደለማ? ቀይርም። እኔ ሀሳብ በቃ እኔ ስሙኛ፣ በጣም አዝራለሁ። ነገር የለም እሺ ለሰይድ ሳታዝኒም፣ እሱ የሆነ ነገር ቢሆንስ? ቆይ አንቺ አላ ሰይድ አይሆንማ፣ ቤት ቁጭ ቁጭ ቢያ እኔ ምንም። ለሰይድ ምንም አታዝኒም። አዝናለሁ ግን ሱመያስ፣ አዎ እንደዚያ ነው እና አሁንም እነግርሽ አንቺ በጣም ቅንና መልካም ልጅ ነሽ፣ ግን ሰይድ አሁን ያለበት ሆስፒታል ነው። ለሚን ሆዴ አመመኝ። እንደ ሰይድ እኮ ነው ያልኩሽ፣ አንቺን አይደለም። ሰይድ ሆስፒታል። እኔ አውቃለሁ አውቃለሁ። ሆዴን አመመኝ። እንደ ለሚን ሆስፒታል ገባ? የቴልስአቃ ለሚን፣ አሁን የመጣሁት ቁም ነገር ልነግርሽ ነው። ሰይድ ሆስፒታል ገብቷል እያልኩሽ፣ በእናትሽ እንዴት ነው የማስረዳሽ? ሰይድ ሆስፒታል ገብቷል፣ ታሟል፣ ሊሞት ነው መቼ ይሞት? እኔ በእጄ ላይ አይደለም፣ እሱ የፈጣሪ ስራ ነው። ግን ታሟል፣ በሞትና በህይወት መሃል ነው ያለው። እኔ እሱ ልነግርሽ ነው ሰው አለ፣ እንደ ማንም ሰው የለም ብቻው ነው። የእኔ ሰፈር ልጅ አለኝ፣ ህይወት ስሜ ህይወት ነው። ምን ይሰራል እና ይሞት እያልሽ ነው? ህይወት የኛ ጎረቤትና ህይወት፣ እሱ አይደለም መኖር፣ መኖር ታውቂያለሽ? በምልክት ላሳይሽ። በህይወትና ሞት ይሁልሽ። አሁን መግባባት አልቻልንም አይደለም? ህይወትና ሞት ይሁልሽ። አሁን መግባባት አልቻልንም አይደለም? ሰይድ በአንቺ ምክንያት በረኪና ጠጥቶ፣ በረኪና ለአንቺ ብሎ ሰይድ ታመመ፣ ሆስፒታል ገባ። ሽታም ነች ሰይድ መቼም አይጠጣም። ለምን አይጠጣ? የልብስ በረኪና አንቺ አመሻል፣ እን ውሃ መስሎት ልበልሽ። ላንቺ ብሎ ነው። ላግባሽ ሲልሽ እምቢ አልሽው፣ ተናደደ በረኪና ጠጣ፣ ሆስፒታል ገባ። እንዴት እንዴት ሰው በረኪና ይጠጣል? አንቺ እኮ ቀነሽ፣ ግን ይህ